ዛሬ መችተነካና ገና የሚለውን ዘፈን ለሁላችሁም ጋብዣችኋለሁ። በብሩኬ ና ሀይሚ መሀል አዲስ ያየሁት የሰማሁት ነገር ስላለ በድጋሚ ይዤላችሁ ከች ብያለሁ። ላይክ ና ሸር በማድረግ ቪዲዮ ሙሉን ለመስማት ሞክሩ። በመጀመሪያ እንግዲህ ሀይሚዬ በሁለት ቪዲዮዎች ተከስታልናለች በጣም በሚያምር። ዛሬ ልደትሽ ነው። ሰው የተሰበሰበው ላንቺ አይደለም እንዴ? ወደ ግራ ወደ ቀኝ በሚል ሙዚቃ የሚያምር ቀይ ቀሚስ አጭር ናት። እንደገና ጫማዋ ደግሞ ነጭ ናት። ብቻ በአጠቃላይ የሚያምር አለባበ ለማስታወስ የሚያምር ቪዲዮ ነው። በኢንስታግራም ላይ ፖስት ያደረገችው እውነት ለመናገር ይሄ ነገር ቀለበት ነው፣ ልደት ነው እያልኩ ራሴን እየተጠራጠርኩ ነው። ቤተሰቦቼ ማለት ነው። ቲክቶክ ላይ የተፖስተው ቪዲዮ ቤተሰብ ሚስጥር ይዞ ነው የወጣው በሚገርም ሁኔታ እና እሱን ነገር እኔ ያየሁትን እናንተ ማየት አለባችሁ በሚል ነው በመጀመሪያ ደረጃ ዛሬ ሀይሚዬን የሚረብሽ ወይንም ሀይሚን የሚያስደብር ምንም አይነት ቪዲዮ ባሰሩ ደስ ይለኛል። ዩቲዩበሮችም ቲክቶክ ላይ በሚገርም ሁኔታ አስፋፍተውታል። በቃ እንኳን ደሳለሽ እንኳን ተወለድ፣ ሻፒ በርዴ የሚሉ ጓደኞቿ፣ ቤተሰቦቿ የጨረቃ ፋሚሊ ምርጥ እኮ ናችሁ። የምር የሰው ደስታ የሚያስደስታችሁ እርግብ ልብ እውነት ልባችሁ እርግብ ነው። ታድላችሁ። በቃ ታድለን ያልኩት ምክንያቱም በዚህ ሰዓት የሰው ደስታ የሚያስደስተው በጣም ጥቂት ሰው ነው እንጂ ሁሉም የራሱን ደስታ ወይንም ደግሞ የሰውን ደስታ ለማበላሸት የሚጥር ሰው ነው በዚህ ሰዓት ያለው ማለት ነው እና የብሩኬ ወንድ መለኛውም በቪዲዮ አትለቅልቆታል። ግን ሀብትሽ፣ እስካሁን እየጠበኩን ነበር፣ ምንም ገና አልሰራም። ሜቢ ድንገት ኢንተርኔት ላይ ኖረው ይችላል፣ ወይም ስራ ላይ ሊሆን ይችላል በሚለው ራሴን እያጽና እንዳሁ ነው። ነግሬያቸዋለሁ። ብሩኬ ምንደዛው፣ ሀይሚዬ፣ አፒ ፐርስደይ አረጀሽብኝ እያለ ነው ያው ለአራቶቹ ልጆች ስለቸኮለ ነው። አራት ልጆች ለመውለት ትንሽ ረዘም ያለድ ምንድን ነው አመታቶች ስለሚፈልጉ ታውቃላችሁ ለዛ ስላሰበ ነው ትላላችሁ፣ ቤተሰቦቼ ሀይሚዬ ዛሬ ጠዋት ማለት ነው። ቤተሰብ እንግዲህ ዛሬ ቪዲዮ የለቀቀችው ፎቶ የለቀቀችው ሁሉ ዛሬ የተሰራ አይደለም። ዛሬ ሌላ ዝግጅት፣ አዲስ ዝግጅት ነው የምታዩትኝ። ቅውጥ ያለ ዝግጅት፣ አዲስ ነው የምታዩትኝ። ይሄ ቀደም ተብሎ ቪዲዮም የተቀረጸው ቀደም ተብሎ ነው። ፎቶም የተነሳችሁ ቀደም ብላ ነው። ዛሬ ለቀቀችሁ በጠዋቱ። ለዛ ነው ቤተሰብ ከልደቷ በፊት የሚደረጉ ነገሮች ናቸው እና ዛሬ የልደቷ ቀን ጠዋት ተነስታ ምን አደረገች ካላችሁ፣ የመጀመሪያ ያደረገችው ነገር ቤተክርስቲያን ሄደችው። ቤተክርስቲያን ሄዳ ፈጣሪዋን አመስግና አዲሱ ነገር ታዲያ ምንድን ነው ያየሹ ካላችሁ፣ እዚህ ጋር ነግራችኋለሁኝ እና ሀይሚዬ ዛሬ ቤተክርስቲያን የሄደችው በማ መኪና ነው በብሩኬ መኪና በመስተዋት ውስጥ እንጭልጫሪ ብሩኬ ታይታል ምንም ማድረግ አይቻልም ይሄው ልደቷን ገና በጠዋት ብሩኬ አብሯት ቤተክርስቲያን ኪዳነ ምህረት ናት ዛሬ ታውቃላችሁ አይደል የክርስትና እምነት ተከታዮች ታውቃላችሁ ሌላ እምነት ተከታዮች ደግሞ ያው ዛሬ አስራ ስድስት ስለሆነ አንድ ሰው ልደቱን ሲያከብር የመጀመሪያ ድርጊት ማድረግ ያለበት ፈጣሪው ማመስገን ነው። በእድሜ ላይ እድሜ ስለተሰጠው፣ ከቀናቶች ላይ ቀናት ስለተጨመረለት። ሲቀጥል ከቻለ ደግሞ ከምስኪኖች ጋር ቢያሳልፍ የበለጠ የውስጥ እርካታ ያገኛል። ገባችሁ? ከጓደኞቹ ጋር ማሳለፍ ያው ብቻ ሰው እንደተመቸው ነው እና ዛሬ ሀይሚዬ ቤተክርስቲያን ሄዳለች። የሄደችው ደግሞ በብሩኬ መኪና ነው። ቪዲዮ አድርጋለች መኪና ውስጥ ሆና፣ ከዛ ሲቀጥል ደግሞ ቤተክርስቲያን ሆና ቪዲዮ ቀርጻለ ፈጣሪዋን ያመሰገነችበት ቦታ በላይ ሆና ማለት ነው። የቤተ ክርስቲያኑ ምናምን ብቻ በአጠቃላይ ብሩኬ ታይተሃል፣ በመስተዋቱ ማለት ነው። ቤተሰብ ይሄው፣ እኔ እኮ ነግሬያቸዋለሁ። ብሩኬ ከልቦ አይደለም ልጅቷን ያመጣት ሀይሚዬን ለማናደር ሳይሆን ለሀይሚ የሆነ ነገር ለማድረግ ፈልጎ ግን ሀይሚ እንዳታቅበት ነው ያን ነገር ያደረገውኛ። እና ዛሬ የልደቷ ፏፈሽ ድምቅምቅ የምትልበት ቀን ነው። ማንም ሰው ያን አንድን ሰው ቢጠላ ባይወደው ወይንም ያን ሰው በቃ ከህይወት ይወጥቷል ብሎ ቢያስብ ዛሬ ብሩኬ በጠዋቱ ተነስቶ ኢንስተግራሙ ላይም ቲክቶክ ላይም እንኳን ተወለድሽ እያረጀሽብኝ ነው ብሎ ፖስት አያደረግም ነበር። ገባችኋ አደለም? ሲቀጥል ደግሞ እንደነገርኳችሁ ነው። ዛሬ ቤተክርስቲያን የሄደችው ሀይሚዬ በብሩኬ መኪና ነው በብሩኬ ከብሩኬ ጋር ነው መኪና ላይ አብረው የሄዱትኝ። ልክ ቤተክርስቲያን ስደስ የራሷን ቪዲዮ ብቻ ነው የቀረጸችው መኪና ውስጥ ሆና፣ ግን በመስተዋቱ ብሩኬ ይታያል። በቃ ምንም ማድረግ አይቻልም። በመስተዋቱ ታውቃላችሁ አደል፣ የፊት የምታሳየው መስተዋት በሱ ራሷን እየቀረጸች ነበረ። ግን መኪናው እንዳይታይ ወይ ውስጡ ያለው ነገር እንዳይታይ ጥረት ተደርጎ ነበር፣ ግን ሀይሚ ታይቷል። ደስ ብሎኛል። እኔ ደስ ስላለኝ እናንተስ ለምን ደስ አይላችሁም እንዴ? መረጃውን ለምን አላመጣላችሁም በሚል ነው ብዙ ሰዎች እየከፋችሁ ነው። ዛሬም ጠዋት ላይ ዞር ዞር ስለ አንዳንድ ሰዎች እየሰራችሁ ነበረ ሀይሚ ብሩኬ እስካሁን አላፈቀረኝም ያለችው ምን ተፈጥሮ ነው? ቤተሰብ ጋር ደውዬም የሆነ ነገር ብለውኛል የምትሉ ሰዎች ስላላችሁ ዛሬ ደስታ አቀ ነው። በቃ ደስቷን አታበላሹ። እውነት አሪፍ አሪፍ ከቻላችሁ ደስ ብሏችሁ እንዴት ነው፣ ከልባችሁ አሪፍ ቪዲዮ ለመስራት ሞክሮ ሲቀጥል ደግሞ ብሩኬም ያለ ሀይሚ አይሳካለትም። ታውቃላችሁ፣ ከዚህ በፊት ሀይሚ ማለት የህይወቴ ቁልፍ በቃ ቁልፍ ከሌላችሁ በር ከፍታችሁ አገቡም ወደ ቤታችሁ አይደለም። የህይወቴ ቁልፍ ናትኝ አሳልፌ ለማንም አልሰጥም። ህይወቴን እሰጣለሁ ያለ ሰውዬ ዛሬ ምን ተገኝቶ ሀይሚን አሳልፎ የሚሰጥ ይመስላችኋል? ምንም ቢፈጠር ምንም፣ ብሩኬ ሀይሚ የማይለያዩ ሰዎች ናቸው። ተለያዩ ብትሏቸው እንኳን የማይለያዩ ሰዎች ናቸው። ቤተሰብ እንደዚህ ሲሆኑ ለምን አላስታረቀም? ለምን የሆነ ነገር አልሆነም? የሆነ ነገር አላደረጓቸውም? አልመከሯቸውም? ወደ ራሳቸው እንዲመለሱ አላደረጉም? ብላችሁ ለጠየቃችሁ ሰዎች ደግሞ ኔ መልስ ልስጣችሁ አንድ ሰው ብዙ ጊዜ ሊጣላ ሊጋጭ ብዙ ነገር ሊሆን ይችላል። ገባቸው አይደል? ግን በዛ ውስጥ እኛ እንጨነቃለን እናዝናለን። ግን ቤተሰብ ጋር ስትመጡ እንደኔ ቤተሰብ ያደረገው ነገር ወጥተው ቪዲዮ መስራታቸው እኔ ብዙም አይመቸኝም። ግን አንዳንዴ ዝም ስትሏቸው እነዚህ ሰዎች ቢጣሉም ቢናጩም ቢጓጩም ብዙ ነገሮችን ሲያሳልፉ ምን ይሆናሉ? እየጠነከሩ እየበሰሉ ሕይወት እንዴት እንደሆነች እየተማሩባት እነሱ እራስ በራሳቸው ተጣልተው እንዴት መታረቅ እንዳለባቸው እንዴት ይቅርታ መባባል እንዳለ ለባቸው እየተለማመዱ ነው የሚሄዱት። አንድ ህጻን ልጅ ሲወለድ ምን ያውቃል? ምንም አያውቅም። ቀስ ብሎ ከዛ በንፉቁቁ ይሄዳል። ከዛ ይድሃል። ከዛ ቀስ እያለ የሆነ ቃይዞ ይራመዳል። ከዛ ቆሙ ይሄዳል። እነዚህ ልጆች ናቸው ሀይሚና ብሩኬ፣ በጣም ትንሽ ልጆች ናቸው። አሁን እነዚህን ነገሮች ባሳለፉ ቁጥር እየጠነከሩ እንጂ የሚሄዱትኝ እየወደቁ ወይንም እየተለያዩ አይደለም። ትናንት ሀይሚን አይታችሁ ከሆነ ከልጅቷ ጋር ብሩኬ መምጣቱ በጣም አበሳጭቷታል፣ አናዷታል። ልጅቷ ማየት አትፈልግም። እንዲያውም እንደ ሴት ሁኚ ምናምን ሁላ ያለቻት ነበረ። በዚህ ጋር ለብሩኬ ታስባለች፣ በዚህ ጋር ደግሞ የተደረገው ነገር ያበሳጭቷታል እና ያያ ጭምር ስላለ ነው የሆነ ሰው ደግሞ ሲበሳጭ የሚናገረውን ነገር አቅም እና እንደነገርኳችሁ ነው ቀደም ብዬ ትረዱታላችሁ። ብሩኬንም ብዬ አስባለሁ። ይህ ሀይሚዬ እንደዛ ስላለች እኔም ከፍቶኛል። ምንም መዋሸት የማይፈልገው ነገር ብዙ ሰዎችም የተለያየ ነገር ስም ሰጥተውታል። ነገር ግን ብሩኬ ዛሬ እርግጠኛ ሆኜ የምነግራችሁ ለሀይሚዬ የተለቀየ ጊፍት ያዘጋጅላታል። ምንም ጥርጥር የለውም ምክንያቱም ህይወቱ ናት ሀይሚ ማለት፣ ሀይሚም ደግሞ ተመሳሳይ ልትጣላው፣ ልሰድበው ወይንም ደግሞ ብቻ የሆነ ተገቢ ያልሆነ ቃላቶችን ሊለዋወጡ ይችላሉ። ይሄ ማለት ግን ያራርቃቸዋል፣ ያጣላቸዋል? እንዴት ነው ያቂያቂማቸዋል? አይደለም፣ ይቅርታ ይባባላል። የሚዋደድ ልብ ሲጀመር ማለት ቂማ አያያዝም። እውነቱን ስነግራችሁ ማለት ነው። ኖርማሊ የሆነ ሰው ከውጭ ያለ ሰው የሆነ ነገር ሲሰድባችሁ የሆነ ነገር ሲያደረጋችሁ ነው ቂም የምትይዙበት እንጂ የምትወዱ ሰው ላይ ምንም ነገር ሊያደርግ ይችላል ቂም አትይዙበትም። ይሄ ተፈጥሮ ነው። እናንተ ሊያዝ እንኳን ብትሉ ልባችሁ አይችልም ስለሚወደው ማለት ነው። እና ብዙ አትጨነቁ ለማለት ያክል ነው። ሀይሚዬ ገና ቀስ እያለ ብዙ ብዙ ቪዲዮዎችን፣ ብዙ ፎቶዎችን ሼር ታደረገናለች ብዬ ያስባለውኝ ገና ያልታዩ ብዙ የሚታዩ ነገሮች አሉ። የሀይሚዬ ልደት በሰፊው ቅውጥውጥውጥ ነው የሚለው ዛሬ ገና ከጠዋቱ ጀምሮ ማለት ነው። ሶሻል ሚዲያው በሀይሚና በሀይሚ ብቻ ነው የተጠቀለቀው። ኢንስተግራም፣ ቲክቶክ፣ ዩቲዩብ እንዴት ደስ እንደሚል ግን! ቤተሰብ የሰው መውደድ ይስጣችሁ። እንደገና ደግሞ ሰዎችንም ልክ እንደናንተ እርግቢ የሆነ ልብ ሰውን የሚወድ ልብ ይስጣቸው፣ ለማይወዱ ሰዎች ማለት ነው። እና እኔ ዛሬ ደስ ብሎኛል። በቃ ምንም አይነት ችግር የሆነ ኮተተት ያለ ነገር መስማት አልፈልግም። ብቻ ቤተሰቦች፣ የእኔ ውድ ፋሚሊዎች ላይክ ሼር በማድረግ ተቀላቀሉ። ሰብስክራይብ ብታረጉኝ ደስ ይለኛል እያልኩኝ ሰላማችን ዛሌ ባባይ